የባቱ ከተማ ከተፈጥሮ ሀብት እስከ ጥንታዊ ቅርስ የያዙ ገዳማት ያሉባት ከተማ ናት። እነዚህን ሀብቶች የቱሪዝም መዳረሻ ለማድረግ ከተማዋ በኮሪደር እየለማች ትገኛለች። በከተማዋ እየለማ የሚገኘው የኮሪደር ልማት የደንበልን ሐይቅና ደሴቶቿን ለመጎብኘት የሚመጡ ቱሪስቶች ለማረፊያ እንዲመች ተደርጎ እየተሰራ ነው። ለከተማ ውበትን የጀመረው ሐይቅ ዳር ለሰርግም፣ ለአንዳንድ ነገሮችም በአሁን ሰዓት ያው የቱሪስቱ መጀመሪያም ይኖራል። አሁን ደግሞ ከኮሪደሩ ጋራ ተያይዞ ይበልጡን እየመጡን ያለው በፊት የነበረው ባቱ ከተማ እንደምታዩ፣ እነዚህ ምንጣፎች አልነበሩ። አሁን ሀሳቡ ከመጣ በኋላ የተለያዩ ቴራዞኖች፣ እና እነዚህ ደኖች፣ አንዳንድ የሚታዩ እነዚህ ለመዝናናት የሚያመቹ እጽዋቶች ተተክለዋል። አይቁን ካያችሁት በጣም በሚያምር ሁኔታ ተሰርተዋል። ቱሪስቶችም በጣም ይመጣሉ፣ በብዛት እና ደሴቶችም ስላሉ እንደ አጋጣሚ እዛም ለመጎብኘት ያለውም የኮሪደር ልማቱ እንደምታየው ምቹ ነው። በፊት አስፋልቱ ላይ ነበር ተሻምተን የምንሄደው ከመኪኖች ጋር። አሁን ግን የሳይክል ቦታ መምጣቱ ትልቅ ስኬት ነው። ይሄ ከዚህ አንግል ስትመለከቱ ትልቅ ነገር ነው፣ የአደጋውን ቀንሶታል። በከተማዋ እየተገነባ የሚገኘው የኮሪደር ልማቱ ሰፋፊ የአረንጓዴ ስፍራዎችን የያዘ ለእግረኛ ብስክሌትና ሌሎችንም መንገዶችን ያካተተ ነው። እየተገነባ የሚገኘው ደግሞ በህብረተሰቡ ተሳትፎ ነው። አብዛኛው የከተማ ነዋሪ ነው እየሰራ ያለው። በጣም ትልቅ ለውጥ ነው። ከተማ መነቃቃት፣ አንዳንድ የንግድ ቤቶች መጀመሪያ የነበሩት ተነጋግቶ እንዲሁም ደግሞ ሰው የዕለት ገቢው ደግሞ የጨመረበት ነው ከውበቱ ጋራ ተያይዞ ማለት ነው። የደንበል ሐይቅ ደግሞ ዳርቻዎች ለመልማታቸው እንደዚህ ደግሞ የእግር መሄጃ የብስክሌት መሄጃና የተለያዩ የምግብ ቤቶች ለመሰራታቸው ደግሞ የባቱ ከተማ አስተዳደር የተለያዩ ግንባታዎችን ገንብቶ ውብና ምቹ ለቱሪስቶች እንዲሆን ያስቻለበት ነው። ይሄ ፕሮጀክት ከተሰራ በኋላ አይቴን ማናቆ እንግዳ ነው እየመጣለ አይቴን የማናቆ ቱሪስት አካባቢውን ለማያት እዚህ ለመስናናት አሳም ለመመገብ ከተለያየ ራቅ ካለ ቦታም ስመጡ መንፈሳዊ ጉዞ አለ ቱሪስቶች አለ የግሩፕ ጉዞ አለ እነሱ እኛ ጋር አሳ አገልግሎት ያገኛሉ። ለከተማዋ ተጨማሪ ውበትን ለማላበስና የቱሪዝም መዳረሻ ለማድረግ እየተሰራ መሆኑን የገለጹት የባቱ ከተማ ከንቲባ አህመድ ዲን እስማኤል እየተገነባ የሚገኘው ኮሪደር በሁለት መልክ ነው ብለዋል። አንደኛው ኢነርሲቲ ኮሪደር፣ ሁለተኛ ደግሞ ሌክሳይድ ፕሮጀክት ኮሪደር ብለን ያዝ ነው። ሌክሳይድ ፕሮጀክቱ ያ ሀይቁ ያልተያዘም ነበር፣ ቆሻሻ ዝም ብሎ ቆሻሻ የምገባበት ቆሻሻ የምደፋበት አካባቢ ነበር። ያለንም በጀት አሟጥጠን ሰብስበን እዛ ላይ ያን የመሰለ ፕሮጀክት መስራት ችለናል። ሁለተኛ ላይ ደግሞ ከተማ መሀል የምሰራው ኮሪደር አራት ትላልቅ አደባባዮች አሉ። ፓርኪንግ አለ፣ ግሪነሪ አለ፣ አስፋልት ዳር አለ። ይህ አስፋልት እንደ እቅድ የያዝ ነው 13 ኪሎ ሜትር ነው፣ ግን ከዛ በላይ ነው እየሰራ ያለ ነው። የከተማው ማህበረሰብ ልማቱን በትብብር እየሰራ በመሆኑ ግንባታው እንዲፋጠን ማስቻሉን ከንቲባው ተናግረዋል። ሁሉም የከተማ ነዋሪዎች፣ ሁሉም ነጋዴዎች ግቢውን፣ ቤቱን ማስዋብ አለበት ማሳመር አለበት። ሻዶ ላይት ማድረግ አለበት ማሳመር አለበት። እሱ አንድ ፓርት ነው። በባቱ ከተማ በአራት ፌዝ እየተገነባ የሚገኘው የኮሪደር ልማት የመጀመሪያው ፌዝ በሁለት ወር ውስጥ የሚጠናቀቅ ሲሆን ልማቱ ከተማዋ ባላት የቱሪዝም ሀብት ላይ ተጨማሪ የገጽታ ውበትን በማላበስ የቱሪዝም ገቢዋን የሚያሳድግላት ነው።